ሚስጥር ነው ሚስጥር ተከታተሉኝ ይህ ሚስጥር እንዲገባቸው ጊዜ ስጡኝ ተባረኩ ከእግዚአብሔር ቃል አንድ ቦታ አነባለሁ ቆላሲያስ ምራፍ አንድ ቁጥር ከ26 ጀምሮ አነባለሁ የቤተ ክርስቲያን አገልጋይ የሆንሁ ይህንንም ከዘላለም ከትውልድ ጀምሮ ተሰውሮ የነበረው ሚስጥር ነው አሁን ግን ለቅዱሳን ተገልጧል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለውን የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በናንተ ዘንድ መሆኑ ነው። ይህ የእግዚአብሔር ቃል ነው። ይሄ ምስጢር ቅድም እንዳልኳችሁ ልነገራችሁ ፈልጋለሁ። ይሄ ምስጢር የክርስቶስ ኢየሱስን ስብዕና የሚገልጽ ነው። ኢየሱስ ክርስቶስን ስብዕና የሚገልጽ ነው። ኢየሱስ ክርስቶስ ፍጹም አምላክ ሆኖ ሳለ ሰው ሆኖ ለሰው ልጆች መወለዱን የሚገልጽ ነው። ፍጹም አምላክ ሆኖ ሳለ ፍጹም ሰው ሆኖ ለኃጢአታችን መስዋዕት ሆኖ ስለ መወለዱ ለመናገር ነው። መጽሐፍ ቅዱሳችን በአንደኛ ዮሐንስ ምዕራፍ አራት ከቁጥር ሁለት እስከ ሶስት ባለው ላይ ኢየሱስ ክርስቶስ በሥጋ እንደመጣ የማያምን ሰው የእሱ መንፈስ ከእግዚአብሔር አይደለም ወይ የዛ ሰው መንፈሳዊ እይታና መንገድ ከእግዚአብሔር አይደለም ይላል። እና ስለ ስብዕናው የተወሰኑ ቁጥሮችን ላስቀምጥላችሁ እፈልጋለሁ። አንደኛው ኢየሱስ ክርስቶስን ስብዕና ወይ ሰውነት የሚናገረው መጽሐፍ ቅዱሳችን የኢየሱስ ክርስቶስን ወንጌላችን ሲጀምር ኢየሱስ ክርስቶስ በሥጋ ከሰው ዘር ሀረግ እንደመጣ ይናገራል። ከአብርሃም ዘር እንደመጣ ለእነዚህም እንደምታውቁት ማቴዎስ በግልጽ አስቀምጧል። ማቴዎስ ወንጌል ምዕራፍ 1 ከአንድ እስከ 16 ባለው ላይ ይሄ በግልጽ ተቀምጧል። ሉቃስ ወንጌል ምዕራፍ 3 ከቁጥር 23 እስከ 28 ባለው ላይ በግልጽ ተቀምጧል። እና ውልደቱም ግን እንደ ማንኛውም ሕፃን ያለ ወንድ ፈቃድ ቢሆንም ከእናቱ ከማርያም ከማጸን ተወልዷል። እና እንደ ማንኛውም ሰው ኢየሱስ ክርስቶስ ደግሞ በቁመትና በሞጎስ በጥበብ በሰውን በእግዚአብሔር ፊት ሲያድግ እንደነበረ ሉቃስ ሁለት ከቁጥር አርባ እስከ ሃምሳ ሁለት ባለው ላይ በግልጽ አስቀምጧል። ሁለተኛው ሀሳብ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ በሰውነቱ በነበረበት ጊዜ በምድር ላይ ውስንነት ነበረ፣ ውስን ነበረ ኢየሱስ ክርስቶስ። ለዚህ ምንድን ነው? ለምሳሌ ያህል ኢየሱስ ክርስቶስ በናዝሪት ከነበረ በናዝሪት ነበረ እንጂ በገሊላ ወይንም በይሁዳ አልነበረም፣ እና ውስንነት ነበረው። እና ከዛ ውስንነት ሌሎች ደግሞ ተያይዙ ያሉ ነገሮች ነበሩ። በሰውነቱ ድካም ይታይበት ነበረ። ለዚህም ደግሞ ዮሐንስ ወንጌል ምዕራፍ 4 ቁጥር 6 ላይ የምናውቀው ነገር ታሪክ አለ። ተርቦም ነበረ፣ ራብም ተርቦም ነበረ። በዛም ደግሞ መሰረት ማቴዎስ 11 ቁጥር 19 ላይ ይሄ በግልጽ አለ። ስቃይ ውስጥም ነበረ። ለሰው ልጆች ሊሰቀል በመጣበት ሰዓት በጣም ብዙ ስቃይ እንዳሳለፈ መጽሐፍ ቅዱሳችን በግልጽ ያስቀምጣል። ማርቆስ 14 ከቁጥር 33 እስከ 35 አለ። ሉቃስ 22 ቁጥር 63 ለ ሉቃስ 23 33 ላይም በግልጽ አስቀምጧል። ውስንነት የነበረው እንደ ማንኛውም ሰው ደግሞ ኢየሱስ ክርስቶስ በዚህ ምድር ላይ በነበረበት ጊዜ የተለያዩ ስሜቶች ነበሩበት። ይሄ በግልጽ የተቀመጠ ነው። ለምሳሌ ብንወስድ ተደስቷል ሉቃስ 10 21 ላይ ይሄም አለ። አዝኗል ማቴዎስ 26 37 ላይም ይሄም አለ። እና የፍቅርም ነበረበት ዮሐንስ 11 ቁጥር 5 ላይም አለ። ርራይም ነበረበት። ማቴዎስ 9 ቁጥር 36 ላይ አለ። አድናቆትም አሳይቷል። ሰው እንደሚያደንቀው አድናቆት አሳይቷል ኢየሱስ ክርስቶስ ሉቃስ 7 ቁጥር 9 ላይም አለ። ተቆጥቷል እና ኢየሱስ ክርስቶስ እንደተቆጣም መጽሐፍ ቅዱሳችን ማርቆስ 3 5 ላይ ሌላ ቦታ ላይም ብዙ ልናገኝ እንችላለን እና ኢየሱስ ክርስቶስ በዚህ ምድር ላይ በነበረበት ጊዜ እንደ ማንኛውም ሰው በተለያዩ ሃይማኖታዊ በዓላት በአይሁድ ሃይማኖታዊ በዓላት ተገኝቷል። ይሄ በግልጽ በመጽሐፍ ቅዱሳችን ተቀምጧል። ሉቃስ 4 16 ላይም ታገኛላችሁ። ሌላ እንደ ማንኛውም ሰው መጽሐፍ ቅዱሳችንን ወይንም ደግሞ ቅዱሳትን መጽሐፍት የሚባሉትን ያጠና ነበረ። ለዛም ማስረጃ ምንድነው? ማቴዎስ 4 4 ላይ ያለ ማቴዎስ 19 4 ላይም ማቴዎስ ይቅርታ ሉቃስ 2 46 ላይ ሉቃስ 24 27 ላይ መጽሐፍትን ያጠናል። መጽሐፍትን ደግሞ ቅዱሳት መጽሐፍትን ይጠቅስ ነበረ እና ለብቻውንም በሌሊት ወጥቶ ደቀ መዘምርቱን ትቶ ወጥቶም ሲጸልይ እንደነበረ መጽሐፍ ቅዱሳችን ሉቃስ 6 12 ላይ በግልጽ አስቀምጧል። እንደገና ልክ እንደ ሰው እኛ ሰዎች እግዚአብሔርን ፈቃድ እንድናደርግ እንደተጠራን ሁሉ ኢየሱስ ክርስቶስ ፍጹም ሰው ሆኖ ሰዎችን ለማዳን ወደዚህ ምድር ከመጣ በኋላ ከአባቱ ጋር በነበረው ህብረት ምንድነው ያደረገው? የአባቱን ፈቃድ ያደርግ ነበር። በስነ ስርዓት የአባቱን ፈቃድ ያደርግ ነበር። ለዚህም ዮሐንስ 6 ይቅርታ ዮሐንስ 6:39፣ ዮሐንስ 12:49 ላይም በግልጽ አስቀምጧል እና እሱ በባህሪው ምንም ሰው ቢሆን እንደ ሰው ልጅ ግን ትልቅ ልናቅም የሚገባን ነገር ኃጢአት አላደረገም። ለዚህ ነው ፈሪሳውያንን፣ ሰዱቃውያን፣ ጸሐፍትን ተሰብስቦ በነበሩበት ሰዓት ከእናንተ መካከል እኔን ስለ ኃጢአት ሊወቅሰኝ የሚችል አለ የሚል ጥያቄ ጠይቋል። እና ሰው ቢሆን በአካሉ ፍጹም ሰው ነው። ፍጹም ደግሞ ኃጢአት የሌለበት ነው። አምስተኛው ኢየሱስ ክርስቶስ ዋናው ኢየሱስ ክርስቶስ ሰው የሆነበት ዋናው ምክንያት እሱን ማወቅ ወሳኝ ነው። ምክንያቱም ሰው የሆነበት ምክንያት የሰው ልጅ ኃጢአት እንደምናውቀው በብሉይ ኪዳን በእንስሳ በኩል ነው፣ የኃጢአት ስርየት በእንስሳ መስዋዕት ነው የሚገኘው። ያ ሰውን ፍጹምም አላደረገም ዘለቄታም የሌለው ነገር ነበረ። ኢየሱስ ክርስቶስ ሰው የሆነበት ዋናው ዓላማ በሞት ላይ ስልጣን ያለውን ሞት የተባለውን በሞት ላይ ስልጣን ያለውን ሞት የተባለውን ያውም ዳብሎስን ሊስር ሊሽን ኢየሱስ ክርስቶስ ወደዚህ ምድር መጣ። ለነዚህ ሀሳብ ዕብራውያን ምራፍ 2 ከቁጥር 14 እስከ 15 አለ። ሁለተኛ ጴጥሮስ ምራፍ 2 ቁጥር 24 ላይም ይገኛል። በሞት ላይ ስልጣን ያለውን ሞቱን በሞቱ ለመሻር ክርስቶስ ኢየሱስ ሰው የሆነበት ዓላማ ለዚህ ነው እና ክርስቶስን ፍጹም ፍጹም አምላክ ፍጹም ሰው ነው። በመጽሐፍ ቅዱስ በግልጽ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው የሚል አልተጻፈም። ይህንን ክርስቶስ ካደረጋቸው ነገሮች በግልጽ የተቀመጡ ነው። ይህም ሲባል ክርስቶስ አንድ እንጂ ሁለት አይደለም። ክርስቶስ ፍጹም አምላክ ፍጹም ሰው ስንል ከፋፍለን የምናየው ነገር አይደለም። ክርስቶስ አንድ ነው፣ ሁለት አይደለም። ክርስቶስ በስጋ ከመወለዱ በፊት ነበረ ነበረ። ክርስቶስ በማርያም ማህፀን ውስጥም ነበረ። ክርስቶስ በመለኮት ዓለምም ነበረ። ክርስቶስ ያልተከፈለ ግን አንድ የሆነ ነው እና ትንሽ ማወቅ የሚገባል ክርስቶስ ኢየሱስን ይህን ቪዲዮ የምትሰሙት በሰውኛ ለመረዳት ይከብዳል። በሰውኛ ለመረዳት ይከብዳል እና ይሄ የአምላክ ስራ ነው። ለዚህ ነው ማርያም ያለችው ይህ እንዴት ሊሆን ይችላል ብላ መላኩ ሲናገራት የጌታ ባሪያ እንደ ቃል ይሆናለች። እግዚአብሔር ሁሉን ቻይ፣ ሁሉን ማድረግ የሚችል ስለሆነ ነው ይህንን ያለችው። እና አሁንም በድጋሚ የምነግራችሁ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሆነውን ወደ መንፈሳዊ ዓለም ስትገቡ የምትረዱት ነው እና ምስጢር የሆነው ክርስቶስ የተገለጠላችሁ ፍጹም አምላክነት ፍጹም ሰውነት የተገለጠላችሁ እናንተ እግዚአብሔር አመስግኖ እግዚአብሔር ጸጋ አሁንም ይብዛላችሁ። አሁንም ክርስቶስ ይግለጥላችሁ። ክርስቶስ ያልተገለጠላችሁ እንዴት ሰው አምላክም ሰውም ይሆናል ብላችሁ ያላችሁ እግዚአብሔር እንዲገልጥላችሁ እግዚአብሔር ሆይ ግለጥልን ብላችሁ ጸልዩ። እችን አጭር ጸሎት ከኔ ጋር እንጸልይ። እግዚአብሔር ሆይ፣ በኢየሱስ ስም እናመሰግናለን። ክብር ለአንተ ይሁን ለሰው ልጆች ኃጢአት የላከውን ልጅ ኢየሱስ ክርስቶስን ግለጥልን። ዮሐንስ በቃሉ እንደተናገረው የእግዚአብሔርን በግ የዓለምን ኃጢአት የሚያስወግድ ይሄውና እንዳለ ይህ ነገር ለእናንተ እንዲገለጥላችሁ በኢየሱስ ስም ጸልያለሁ። እናንተም ይህን ጸሎት፣ እግዚአብሔር ሆይ ግለጥልኝ በሉ። አሜን። እግዚአብሔር ይግለጥላችሁ። ይሄ የክርስቶስ ኢየሱስ የማዳን ስራ በሰውነቱ እንዴት እንደተገለጠ ለብዙዎች እንዲደርስ እናንተም ይህን ቪዲዮ የምትከታተሉ ኮፒሊንክ ሼር በማድረግ እንድትተባበሩ በጌታ ፍቅር እጠይቃለሁ። እግዚአብሔር አምላክ ይሄንንም የወንጌል አገልግሎት በዚህ ሚዲያ ለብዙዎች እንዲደርስ እግዚአብሔር እድል እየፈጠረ ስለሆነ ይሄን ሚዲያ ለመልካም ነገር ለመገለጥ ለመጠቀም እንተባበርላለው። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። ተባረኩ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ምልከው ቪዲዮ አስተማሪ ትምህርት ነክ ነውና ስብከት አይደለም። ተባረኩ። ከእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። አሜን።